ባለው ነገር በአቅሜ ከዛ በተረፈ ግን እንደዚህ ወጥቼ እንደ ድሮ እንደምናገረው አልናገርም ትቻለ ምክንያቱም ብዙ ግፊት ምናምን ሲመጣብሽ ኦኬ እኔ ለእነሱ አማራ ካልኩ እነሱ እስኪ ስሩት እና ነፃ ያውጡኝ ብዬ ነው እኔ ወደ ጥጌ የተቀመጥኩት አንደኛ ሁለተኛ እርስ በርስ አንስማማ ገብቶሻል እርስ በርስ በጎጥ እንደዚህ ደረጃ የደረሰ ለምን ከማን ጋር ነው ታዲያ የምታገለው እርስ በርስ በጎጥ የሚያዩ ደረጃ የምንሆን ከሆነ ለማን የምንታገለው ገብቶሻል አይደል መጀመሪያ እርስ በርስ አንዋደድ ሳንከባበር ሳንፈላለግ በአይነ ቁራኛ እየታየ ለማን ነው ትብሉ በቃ እነሱ ይታገሉት ብዬ እንጂ እኔ በአማራ ህዝብ ፈምሼ ምናምን የአማራን ህዝብ ጥዬ አይደለም። እውነት ለመናገር ይዊ ከአሁን ያለኝ ማንነቴ በአማራ ብዬ ያልኩ ሰዓት ነው። እንዳውም በጣም ብዙ ጠላት ያለኝ ምክንያቱም አንደኛ ታውቂያለሽ፣ በጣም ነው የምጋፈጣቸው የነበረው ያንን ነገር አይፈልጉትም። ሁለተኛ ማንም ሰው ዘሩ ሲነካ ደስ አይለውም። ስለዚ ሁሉም ሰው ማንነቴን፣ ይህን ማንነቴን ስብናይም እንደምጫወት እንደምዝናና ማንም ሰው አያውቅም። በቃ ፖለቲካ ይህ ነው፣ ጥላቻ ብቻ። አዝዬ እንደምዞር ነው የሚያውቁትኝ ትክክለኛ ማንነቴን አያውቁም ይጠሉኛል ችግር የለው ምክንያቱም ዘራቸውን ስለምነካ ነው ብዬ ነው ማስበ ገባሻ ወይ በዛን ሰዓት ነው እንደውም እኔ በጣም የተጠላሁት አማራ ስላል የተጠላሁት እንጂ እኔ አማራ ብዬ ፈምሼበት ምናም ትቻ አይደለም ተሰልቤበት ነው አይተሻላለን አባቴን እንዴት አድርገው ከመንግስት ጋር እየሰራ ቂት ውስጥ ቃላቱ ራሱ የሚያስጠላ ቃላት እንደዛ ተረግጦ ነው አይደለ

እንጂ ኒህ ፈምሽበት ምናምን ማህበረሰቡን እግራችን ብሎ ያልኩት ሰው አይደለም። ተመርልኝ ጋር በጣም ግፊት ተደርጎብኛል። በጣም በጣም ከአቅሜ በላይ ከአቅሜ በላይ በአባቴ አንቺ ብቻ ሳቶኝ። ሁላችንም ሲጀመር እንደ ድሮ አይደለንም። አንደኛ በጎተባደኑ፣ ሁለተኛ ደግሞ አንቺ እንደዚህ ሆንች። በራሴ በነገራችን ላይ በራስ ሰው መገፋት ደግሞ በጣም ነው የሚከብደው ስሜቱ ማለት ነው። የራሴ ሰዎች ባባቴ መጡ ገብሻል። መጀመሪያ አባ እኔ አባቴ አማራ ሆኑ። በዚህን ያህል ልክ እኔ አሁን የማንንም አማራ እየወጣው አባት እየዘገዘኩ እንትናለ በዛን ያህል ልክ አባቴ ምን ምንም ባልባለበት ባሌለበት የመንግስት ተላላኪ ነው ምናምን ያኔ ሁሉም ሰው ሰውኮ አብይ በመጣ በመጣሳት ያልደገፈው ሰው የለም ማለት ሁሉም ሰው ደግፎታል። የድሮንት አንስተው ያንን እንትን ብሏልና አባቷ የመንግስት ተላላኪ ብልጽግና ነው የሸርሙጣ የሸሌ ቂጡ እንዲሚደረግ እየተባለ በዛ ልክ ሲሰደብ ለማን ነው ታዲያ? ለማን ነው ለዚህ አማራ? እርስ በርስ ምድር ያለውን እኮ አማራ እኮ ደማችን አንድ ስለሆነ እንጂ እኮ ህዊ ሁሉም ጋር ተተዋውቀን እኮ ደማችን አማራ ስለሆነ ነው። የኔን አባት በዚህ ልክ የማይከበር ከሆነ ለማን ነው እንትን ብለው ተቶሻለ። እኔ ገለልብል፣ እንዳውም ለአማራ ይጠቅመዋል እንጂ አይጎዳውም። እኔ ባልሳደ ምናምን እንደውም ብዙ አማራ ይድናል ብዬ ነው ማሰበው። እኔ በቃ ሁሉ ነገር ግፍ አርጊያል። ስወጣላቸው ደግሞ ስትወው ነገሩን ደግሞ መልሰው ደግሞ በአማራ ፈምሳ ለአማራ ድምፅ አልሆንም አለች። አማራን ትሮቹ ደግሞ ይልሻል ደግሞ ድምፅ ስትወኝ ደግሞ አማራ አይደለችም ተልካ ነው ይላል። እኛ እኮ ግራ ገባን። እግዚአብሔር ምስክር ነው። በነገር ማሪ ይሄ የዛሬ ሶስት አመቱና የዛሬ ሁለት አመቱ ጊዜ አይደለም ገባሽ ዱሮ አሁን አንችን የሚጠላሽ ሰው ስትጣይ መተው ሂዱ ከሌንተሳደው ይባላል ይሰዳ አሁን ሁሉም ሀቅን ይዞ ነው የሚጓዘው ለቤት ታየው ያልሆነ አማራ ለኔም ሊሆነኝ አይችልም ገባሽ ዛሬ አንቺ ስትገፊ ለየትኛው አማራ ነው የምንታገለው እኔ የአማራ ልጅ ከሆነ ከነስህተቱ ስህተቱ እሱ ሄዶባት እዛ ሄዶባት እኔን አንድ ክፍል ቤት የምትቀመጥ ምናምን እያለ እንደዛ ሲናገረኝ ያቺ የተናገረችኝ ሰው እኮ ከነጃት ጋር እኮ ተጣልተው ጎንደር ጎጃምና ወሎ ተብሎ ሲጣላ እኮ እኔ ነኛረ እንዴ ቤት ከፍቼ ውኡ ብዬ አምጥቼ ተስማሙ ብዬ ዙፋንም ያልሞተች አለች። ዙፋንም ነይግቢ ግቢ ብዬ ምናምን ተስማሙ ብዬ እኮ እኔ ነኝ አይደል ያችን ሴትዮ እንደዚያ ያደረኳት። ግሞች ምን እያለች የራሱን የመጣበትን ማህበረሰብ እንደዛ ልቅ ስታንቋሸሽ እኔ ነኝ እኮ ጠርቻቸው ተስማሙተሻ ላይ ያንን እንኳን ጠንቅቆ ያውቃል። እና ምን አድርግ ይሄን ያክል ጥላቻ ምንድን ነው? ለእኔ ያለው ጥላቻ ምንድን ነው? ኔ ሽ ድንገርሽ በግል ሊጠላሽ ይችላል ግን ሌላ ሰው እንዲጠላ መገፋፋት የለም። ከዚህ በኋላ ሁላችንም የማራ ልጆች ነቅተራል። ለሰው አንደረብም። በቃ ሲነኩን ነው የምንነካው እንጂ ሰው አንደረብም። አይመለከተንም። ለሰው ሄዳችሁ ከሌን ስደቡ ብላቸው፣ እነሱ ዞረው ሲገጥሙ፣ ዞረው እነሱ ሲታርቁ አስታርቁንም። የድሮ ዘመን አልፏል። ይሄ አንገት እየደፉ አንገት ማስደፋት ማሸማቀቅ ምናምን የለም። እኛ እናያለን፣ እንፈርዳለን፣ እንሰማለን፣ እንከታተላለን። በሀቅ እንወዳችኋለን ያለ ሀቃችሁ ሲሆን ደግሞ እንጠላችኋለን። እኔ በሀቅ ነው ከአንቺ ጎን የቆምኩት እንጂ ለማንም አግሼ ማንንም ወግኜ ምናምን አይደለም። ግን መግቤኔ ነው። አንቺ ትናንትና እንደዛ ስትሆኝ የነበርሽ ልጅ ነገ እነዚህ ሰዎች ለእኔ የማይመለሱም ገባሽ? ትናንትና ማንም ዘፈን እየሰማ ሲገላበጥ የነበረና ወለጋ ላይ አማራ በሚጨፈጨፍበት ሰዓት ድምፅ የሆነችን ሴት አወዳድራችሁ ሳይዲዛችሁ አንድን ሴት ለመግፋት አንድን ሴት ለማንቋሸሽ እስቲል በህይወቷ እስከሚመጣውባት ደረስ ራሱ ማለት ነው። ልንገራችሁ፣ ዛሬ የሚወራው እንደ ቀልዳቱ አሜሪካ ብትኖርም ህግ ያለበት ብትኖርም ማለት ነው። ሳትቅጠሙ ተቀደም ነው። አምስት መቶ ዶላር አንድ ጥቁር ቢከፈለው ይችልሽ ከማስገደሉ ወደኋላ አይሉ። በህይወት እያለ የራሳችንን ሰው ካልጠበቅ ነው ሲጎዳ አይዞሽ ማለት ሲጎዳ ማባበል ምንድን ነው ጥቅሙ? አይዞሽ ምናምን ሲጀመር የኛ ሰዎች አንገታቸውን ቀና ሲያደርጉ አይወዱም። ሲደፉ ሁሌ ሲያሳዝኑ ሁሌ ሲያለቅሱ ሲስቁ ሲጮቱ እንትን አለ። የአማራ ልጆች ቢያድጉ ምን አለበት? እንደ በቃ የራሳችሁን ያላችሁ የራሳችሁ ይሄ ፖስታችሁ አሁን ማለት ነው አማራ ነኝ ነው እንግዲህ የሚለው እና በዚህን ያህል ልክ ሴቶች መሀል ገብቶ የቤታ አድራሻ ነው ብሎ እንደው አድራሻዬ ቢሆን አስበሽዋል አይደል? እንደ ቀልድ ነው የሰው ልጅ እንደዚህ ዛሬ ፖሰተ የቶች አላረን እንግዲህ ያሁን የፖስታቸው እንግዲህ አማራ ነው የሚባለው። እንግዲህ አማራ ነው አማራ ነ ብሎ ነው እንትን የሚለው። የቶች አላር በዚህን ያህል ልጅ ከሴት መሀል ገብቶ እንደው ለሴት ከሴት አልተፈጠረም። እውነት የሆነ ነገር እሺ፣ እሱ እንኳን አላደረገውም። መጥቶ ለሌላ ሰው ቢሆን አይቆጠኝም። ቤታጌ አሁን ለአንድ የአማራ ታጋይ ከዚህ በፊት ቢሆን ሳይድ እንኳ ቢይዝ እንደ ኦኬ ታያለሽ። አንድ ነገር ተናግረው የማያውቁ ሰዎች በስነስርዓት ጌማቸውን የሚጫወቱ ምንም እንዳልተፈጠረ የሚሆኑ ሰዎች እዛ ቤት ገብቶ አንቺን ለማጣጣል የሚኬድበት ሁኔታ ነው እኔ ቆጨኝ ሌላ ሰው ቢሆን እኮ ምንም ማለት አይደለም ምናምን እንዲ አንቺን ይጥሉሽ የሰራሽውን ስራ እንኳ ሲክዱ ሳይ ምናምን በቃ በጣም ሽሚያዘኝ እናንተ ምኑ ነው አማራ የሚታገለው የአማራ ራሱን እያንቋሸሸ አጠገቡ ያለውን አማራ ፕሮቴክት ካላደረገ ነው

አሁን ሁለቱ ቢገጥሙ እሷ ራሷ እንችላ ብቻዋን ብገጥማት እግዚአብሔር ምስክሬ ነው፣ አይመለከተኝም ነበረ። እስከዛሬም ዝም ያልኩት ሁለቱ አያገባኝም፣ በሁለቱ መሀል አልገባም ብዬ ነው። ነገር ግን እየተደራረቡ የሰፈርን ሰው እያመጡ የሆነን ሰው ጋዜጠኛ ሁላ እያመጡ ቤታ ማሰደብ አይችሉም እያልኩ ነው። እኔ ደግሞ ማንም ይሁን ማንም፣ ሁልሽም የአማራ ልጆች ከቤታ ጎን ያልቆማችሁ ለእናንተም ነገር ማንም እንደማይቆምላችሁ እወቁ። የራሳችሁን ሰው መግፋት፣ የራሳችሁን ሰው ማሸማቀቅ የለም። እግዚአብሔር ይመስገን ዛሬ እንደ ትናንቱ አይደለም። ትናንትና ምን አደረገቻቸው? ንጋሪም የሚገባኝ ነገር ምን አደረገቻቸው? ምንም። እኔ ጥያቄ የሆነብኝ እኮ ይሄ ነው። ማለት ሪዝናቸው ምንድን ነው? ምን ታድርጋ? ኦኬ። ትግሉን ታይልን ትግሉን ታይልን ትግሉን ታይልን ታይልን ታይልን ታይልን ታይልን ታይልን ታይልን ታይልን ችታ ቢሆን ማሩ እኮ እርዳታም ላይ አለች አንዳንድ ነገር ሲፈጠር ድምጽ ትሆናል ምንድን ነው የምትፈልጉት እናንተ እየተሰደብን ራሱ የቤታ ተከታዮች እናንተ በጎች እየተባለን የአረብ ሀገር ሴት የምንሰደብበት ለምንድን ነው እየተሰደብን የምናያቸው አንፎሎ ማድረግ ብሎክ ማድረግ እኛ ከሆነን እንደዚህ ለዚህ ሁላ ቁም ነገር ያበቀናቸው እኮ እኛ እንደሆንን እንኳን ዘንግተውታል በጣም ነው ያበዙት። እግዚአብሔርን እየተደራረቡ ምናምን ገብተው ሙድ እያያዙ ምናምን ምናምን ምናምን ልብ ካለች ብቻችሁን መቅጠም ልብ ካላችሁ ሁለታችሁም፣ ቤታ ብቻዋን ብቻ የገጠመችው ብቻሽን ግጠሚ፣ ማንም በመሀላቸው አይገባም። ነገር ግን ተደራርቤ ይመጣለው ምት ከሆነ እንደ አማራ ም እኮ ስሚ እንደ ሁለቱም አማራ ናቸው ብሎ ሊመጣ ይችላል። እሱ ምን ችግር አለበት ግን ለምሳሌ በአዴን አማራ ነኝ ይላል አይደለ? እንደዛማ ከሆነ በአዴን አማራ ነው ልትሉ እኮ ነው። ለአማራ እየሰራና ቁጭ ብሎ የራሱን እየተኳኳለ እየዘነጠ ሳንቲሙን እየሰበሰበ የሚውል አማራ አማራ ሲሞት ግድ የማይሰጠው አማራንና ባዴን የምንጠላው እኮ የአማራ ሞት ግድ ስለሌለው ነው። ለአማራ ክብር ስለሌለው ነው። አማራን እንደ አማራ ስለማያይ ነው። አይደለም ለአማራን እኩል የሚያይ አማራና አንድ ምንም ዝም ብሎ ቲክቶከር ስታይ እንዴት ነው የምታመዛዘሉ? ነው ከአማራ አማራ ሊለይ ይችላል። የኔ ቆንጆ ለአማራ ድምፅ የሆነና ቁጭ ብሎ ሲስቅና ሲሳለቅ ሲጨፍር የሚውል ሰው ለእኔ እኩል አይደለም። ለአማራ አንድ ጠብታ ያላዋጡ ሰዎች አማራ ሲሞት ድምጽ ያልሆኑ ሰዎች ለእኔ እነዛ አማራ አማራ ናቸው ብያለሁ። የመቻው ከት ያመጡት አማራነት አማራ ሲሞት ስሜቱ ካልገባቸው የትኛው አማራ ነው? ኦፍ ኮርስ በደንብ አድርገው ነው የሚለዩት። እኔ አንቺን በምክንያት ነው የምወድሽ። የራሴ ምጣራልሽ ባህሪ ይችላል ቤታ፣ እንደ ቤታ ልጠላሽ ምናምን ምናምን ይችላለሁ። የሰራሹ ስራ ግን ይህ የማይባል ስራ ሰርተሻል። በጣም ጥሩ ስራ ሰርተሻል። ልንጋርሽ እንዴ በጣም አበዙት። ደግሞ ከቤታወጣለን አሉ የተሻለ እርግፍ አርጌ ኮ የተኩኝ በ እርግፍ አርጌ ኮ ተኩላቸው ኮ በ ሰው ደግሞ ሲተውላቸው ደግሞ

ምንጉር ናቸው ነው ያልኩት። በቃ ምንጉር ናቸው። እንደውም አንቺ እኮ ማለት ነው እንደውም እኮ ፖለቲካ ወይ የሆነ ነገር ስታይክ ሰው ይሰድብሻል ምናምን፣ ከኛ ሰው ቁላ ይቀር። እንደውም እኮ አሁን እኮ ከዛ ነገር ስቀዘቅሽ እኮ ነው። እንደውም ሰው እየወደደሽ ይመጠው ይገባቸው። እና ረፉ፣ አታሽቀጡ፣ ሳይድ አተያዙ እንደራረብ የምትሉ ከሆነ የማዳም ቅመሞች ሸፋጣችሁን፣ ማማሳያችሁን፣ ድስታችሁን፣ ሞልዋያችሁን ይዛችሁ ተነሱ፣ ዝመቱ፣ ታጠቁ። የመጨረሻ መልእክቴ ነው። እኔ ስለሱ ስላነሳሽ እንግዲ እነዚህን ማደንቆሮች አንላቀቃትም። ጭራሽ እንደዚህ ደረጃ ገብቶች አለ አደለም? እሷ አቤት ገብቶ እኔን እንደዛ ባሽሙ ከመናገር እሷ ግን ከጊፍተሯን ልካ የእውነት እንኳን ሆኖ ቢሆን እንዴት የአማራ እህት አይደለችው? እንዴት አድራሻዋን የእውነት እንኳን አድራሻ ቢሆን ትለቃለህ ብለሽ እኔ እስኪ ይምጣ፣ በዛ አድራሻ ይምጣና ያገኘኝ እንኳ አሜሪካን ሀገር ነው እኮ ነው፣ ችግር የለውም ግን እንዴት ትለቃለህ እንኳን ብሎ እንደመጠየቅ እኔም በአሽሙ መቦጨቅ ይ አግባብ አይደለም ግን ኢትስ ኦኬ። እግዚአብሔር ሁሉንም እውነት ያወጣዋል። እኛም ዝም አንልም። እኛ እንደውም ነገሩ ይበርዳን ብለን እንጂ እንደውም የዘፈን ዳር እኛ እንደውም ድንግ እጃችንን ልናስገባ ነበረ። እኛ የአማራ ልጆች በጣም ሞተን ነው የምንወድሽ። ስንት የአማራ ልጆች ከአራቱም አቅጣጫ ከጎንደር፣ ከሸዋ፣ ከወሎ የምንወድሽ፣ የምናፈቅርሽ፣ የምንሳሳልሽ አለን። ይህ ጥቃቅን እና አነስተኛ ዲቃላ የዲቃላ ርዝራዥና ጎጤዎችን አትስሚያቸው፣ አትስሚያቸው

ትችሉ እኮ ብዙ ያደርጋሉ። ቤታዬ አቅም ቢኖራቸው ብዙ ማድረግ ይችላሉ። ይችላሉ እኮ ስንት ነገር አድርገዋል። የእኔ ወዳ ይዞሽ የእኔማ ታያቸው፣ ታያቸው እነዚህን ምቀኞች፣ እነ ቦንዳ እነ በቡላ ያደጉ ያቺ ፊንገሯን ብትሆን በቡሌን ያደገችው ወታደር ቤት ወታደር ተረፍራፊ እየበላች ያቺን ቦንዳ እድሜ ለ ሀያ ሁለት አካባቢ ሱቆች፣ የልብስ ሱቆች በቦንዳ ነው የለ ተሽቀረቀረች የምትወጣ እናቃቸዋለን። ምድረቅም አላ ምንም አያመጡም። ባንች ህይወት ላይ ምንም አምስት ሳንቲም ነገር መርታት ማሸነፍ ስላልቻሉ ነው። አንዴ በዚህ አንዴ በዛ የሚመጡትም ያናድደው የራሴ የምታያቸው ወገኖች አብሮ ሲለጣል ጠፉ ነው እንጂ እነዛ መቼም አንቺ ጋር ሊደርሱ አይችሉም። ምንም አይነት ንዴትም ምንም እንዳይሰማሽ። አንቺ ከፈጣሪ ተሰጠሽ ነሽ፣ ከፈጣሪ ፈጣሪ ነው የሚጠብቅሽ። የሰው መውደድን የሚሰጥሽ ፈጣሪ እንጂ የሰው ልጅ አይደለም። እሺ ማለት ምንም አይነት ነገር እንዳይሰማሽ። ምን ወደድሽ፣ በብዛት አለ፣ በብዛት ኧረ የሚወድሽ ይበዛል።

እኔ ብቻ ላውራ፣ እኔ ብቻ ተሰሚ ነኝ፣ እኔ ብቻ አማራ ነኝ። እኔ እንደኔ አማራ እየሰራ የምትሉ የለም። አማራ ከሆነ እንደ አማራ ሁሉም ሰርቷል። እንደ አማራ ሁሉም ነው። አንዱ የእንጀራ ልጅ አንዱ ልጅ የሚሆንበት ምክንያት የለም። አማራ አማራ ከሆነ ቆይ፣ አንድ ነገር ልጠይቃችሁ፣ አንድ ነገር ልጠይቃችሁ። ቤታ ቤታ፣ ሁሉ ሁሉ አይደለሽ፣ ሁሉ ልጅ አይደለሽ።